በአንድ ወቅት በሰሜን ኢትዮጵያ በሁለት የተለያዩ ብሔረሰቦች የሚኖሩባት ሰሜን እና ደቡብ የምትባል ሁለት መንደሮች ነበሩ። ሰሜኖች በእርሻ ስራ የተካኑ ሲሆኑ፣ ደቡቦች ደግሞ በእንስሳት እርባታ የተካኑ ነበሩ። ለብዙ ዓመታት ሁለቱ መንደሮች በሰላም ኖረዋል። ነገር ግን የውሃ እጥረት በነበረበት ወቅት መሬትን በመያዝ ጸብ ጀመሩ። በሁለቱ መንደሮች መካከል ያለው ውጥረት እየጨመረ ሲሄድ ግጭት ተፈጠረ። ሁለቱም ወገኖች ጉዳት ደርሶባቸዋል። እናም ጥላቻ በሁለቱ ማህበረሰቦች ውስጥ እየተስፋፋ ሄደ። በዚህ አስቸጋሪ ወቅት በሰሜን መንደር ውስጥ ዳዊት የሚባል አንድ ወጣት መሪ ብቃል። ዳዊት አስተዋይ እና ሰላም ወዳድ ሰው ነበር፣ እናም በሁለቱ መንደሮች መካከል ሰላም እንዲመለስ ለማድረግ ቁርጥ ውሳኔ አድርጎ ነበር። ዳዊት ወደ ደቡብ መንደር በመሄድ ከሽማግሌዎቻቸው ጋር ለመነጋገር ወሰነ። ብዙዎች ዳዊትን በጥርጣሬ የተመለከቱት፣ ነገር ግን በመጨረሻ ቃሉን እንዲያዳምጡ ተስማሙ። ዳዊት የሁለቱም መንደሮች አንድነት አስፈላጊነት አስረድቶ ሰላም እንዲሰፍን ጠየቃቸው። የደቡብ መንደር ሽማግሌዎች ዳዊትን ካዳመጡ በኋላ ሐሳቡን ተቀበሉ። ከዚያም ሁለቱም መንደሮች ለመደራደር ተስማሙ። ለብዙ ቀናት ሁለቱ ወገኖች ተገናኝተው ስለ መሬት አጠቃቀም፣ የውሃ አስተዳደር እና የወደፊት ግንኙነታቸው ተወያዩ። በመጨረሻም ሁለቱም መንደሮች ታሪካዊ ስህተቶቻቸውን በመቀበል ላይ የተመሰረተ ስምምነት ላይ ደረሱ። ሁለቱም የውሃ ሀብታቸውን በጋራ ለመጠቀም እና መሬትን በተመለከተ ግጭቶችን በሰላማዊ መንገድ ለመፍታት ቃል ገቡ። ከዚህም በላይ የባህል ትስስራቸውን ለማጠናከር እና መከባበርን ለማሳደግ የጋራ ፕሮጀክቶችን ለመጀመር ተስማሙ። ስምምነቱ ከተፈረመ በኋላ በሁለቱ መንደሮች መካከል ያለው ግንኙነት ተሻሻል። ሁለቱም ማኅበረሰቦች አብረው ለመስራት እና ለመደጋገፍ ቆርጠዋል። ዳዊትም የሰላም ምልክት በመሆን ታላቅ ዕውቅናን አገኙ። ከዚያን ቀን ጀምሮ በሰሜንና በደቡብ መንደሮች መካከል ሰላም ሰፍነ። ሰዎች ተምረው ተቀራረቡ። እናም የጋራ የወደፊት ሕይወታቸውን በጋራ መገንባት ቻሉ። ታሪኩ የመግባባት የይቅርባይነትና የአንድነትን አስፈላጊነት የሚያሳይ ምሳሌ ሆነ።